ስኳር ከታመምክ ያ ሽንት መያዝ ይከብዳል። ብዙ ነገር ዛሬ አምሬ በእግዚአብሔር ፊት በምቄ እንደምቆመው አልነበረምና። ስኳር እኮ ትድኛለሽ ለምን ፈራሽ ስትለኝ፣ አይ እኔ ጤና ባለሙያ ስለሆንኩኝ እኛ አንደፍርም። እኔ በቃ ምን ልበላችሁ፣ እኔ እኮ ጻ ልጅ ሆኜ ነበር መንምኜ ማለት ነው እንደ ይሄ ጣቴ እንጨት ነው ይሄ ሁሉ እንጨት ነው በቃ በስኳር ምክንያት በስኳር በልቶ ጨረሴ ገባ ስም ተራ በተራ ጤንነቴ ተመለሰ ተመለሰ ተፈወስኩ ወተት ከመጋት ወደ አጥንት በቆርጦም እያደግኩ ነው ያልኳት እህቴ ራሱ እንደዛ ስትበል በእናንተ ፊት ለፊት ያቆመኝ እግዚአብሔር ስሙ የተባረከ ይሁን ብዙ ምህረት ብዙ ቸርነት ብዙ ፈውስ የተላለፈልኝ ሰው ነኝና እግዚአብሔር ስሙ የተባረከ ይሁን። እዚህ ቆሞ ሲወራ ቀላል ይመስላል። እኔ ዝም ብዬ አላለቅስም፣ ሰው ሞቶ ራሱ እምባ ይወጣልኝም። ግን የእግዚአብሔር ምህረት እዚህ ስቀመጥ መቋቋም ነው ያቃተኝ። እኔ ከ2015 ጀምሮ በጣም በማዕበል በመወጀብ ውስጥ ነው እና ያለፍኩት። እና አመመኝ 2015 ወደ ግንቦት ልጆ ልጄ ልጅ ሞተና ከዛ በድንጋጤ በስኳር እታመማለሁ። ከዛ ከህመሜ ብዛት በቃ ቤቴን፣ ትዳሬን ጥቼ ቤተሰብ ጋር ገባው። ከዛ ቤተሰብ እያስታመመኝ ያው ከቁጥጥር ውጭ ሆነ። ስኳር ከታመምክ ያው ሽንት መያዝ ይከብዳል። ብዙ ነገር ዛሬ አምሬ በእግዚአብሔር ፊት ደምቄ እንደምቆመው አልነበረም። እና ከዛ ያው ሁላችንም ከኦርቶዶክስ ከሙስሊም ቤተሰብ ነን እና ያለ ነው ከዛው ሲስተር ያው ተይዤባት፣ አይደለም፣ የእግዚአብሔር ምህረት ስለማወራ ነው። ጸበል እምነት ምናምን ይዛ መጣችና በቃ ይሄን ጠጪ፣ በቃ ተቀባቢ ስትለኝ አይኔ ለኢየሱስ ቆሜ ዘምሬ አለው። ኢየሱስ ያድናል ብዬ ገጠር ከተማ አውጅ አለው። ከሞትኩኝ ወደ ጌታ ነው የሚሄደው። እኔም አስታመም ካቃታችሁ ቤተክርስቲያን አንሱና በቃ ቤተክርስቲያን አስቀምጡኝ። እና ችግር የለውም ስላት፣ እሷም ተቀየመችኝና ቤቷ ገብታ ቀረች። እኔ ደግሞ ያው ሰራተኛ እናቴ ጋለ በጣም የእግዚአብሔር ሰው ናት፣ እሷ ናት ብትንከባከበኝ። እናቴ ደግሞ ያማት ነበር፣ ስኳር፣ ግፊት። ከዛ እንደዛ እያለን በዚህ ሰበብ ደግሞ እኔ ባለቤቴም በቃ ጠላሁት ማየት እራሱ በቃ እንዲመጣም አልፈልግም። በኋላ ላይ አክስቴ ተሰማትና እሷ በጌታ ናት፣ ነይ የሆነ አባት አለ በፊት መጣ ነበር። ከዛ ክስቴ እዛ መጥቼ እኮ ለስራ ለገርኩት ፈውስ ተላልፎልኛል። ያው እንዲ ልንገርሽ እኔ ማጸኔ እንዲ እንዲ ነበርና የታመማችሁ ውጡ ተብሎ ሲጸለይ ፈውስ ተላለፈልኝ። እንደምንም እየሽ ልጅ ብላ ባጃጅ ኮንትራት ያዘችና አመጣችኝ። መጥቼ እዚህ ጋር መቀመጥ አልቻልኩም እኔ። ከዛ በቃ መሬቱ ላይ ስተኛ አንድ እግዚአብሔር አስተናጋጅ አላየችዋለሁ። ጌታ ይባርከው፣ እሮጦ ምንጣፍ መጣና አልተጸየፈኝም። እንግዲህ እንትን ምናምን መቆጣጠራችን እቅፍ አደረገኝና እዛ ጋ አስተኛኝ። ከዛ አንተ አንድ ለአንድ ነበር የምትጸልየው። ስገባ ስኳር እኮ ትድኛለሽ ለምን ፈራሽ ስትለኝ፣ አይ እኔ ጤና ባለሙያ ስለሆንኩኝ እኛ አንደፍርም ጤና ባለሙያ መሆን መጥፎ ነው ምናምን ስለው፣ አይ ተራ በተራ ትድኛለሽ፣ ይሄ ቀላል አለዋልከኝ። ገባው ስም ተራ በተራ ጤንነቴ ተመለሰ፣ ተመለሰ ተፈወስኩ። እንደም ፈርቼ እንግዲህ ጤና ባለሙያ መሆን መጥፎ እኮ ነው። ከዛ መድኃኒት ራሱ ማቆም ፈርቼ በሳምንት ምን እያልኩ ተውኩ። ከዛው የተውኩትን ልብስ መልበስ ጀመርኩ፣ ወደ ስራዬ ተመለስኩ። እንደውም በቃ አጥንት ወተት ከመጋት ወደ አጥንት መቆርጦም እያደግኩ ነው ያልኳት፣ እህቴ ራሱ እንደዛ ስትበል እግዚአብሔር እኔ ሊያጠፋ ሳይሆን ኢየሱስ ኢየሱስ እያልኩ ስለማወራ ሚዛኔ ሊያይ ነው። እና ልጄ ሞቶ ራሱ ሰው መጥቶ ሲያለቅስ ምን ሲል አያታልቀሱ እግዚአብሔር ሰጠኝ፣ እግዚአብሔር ወሰደ፣ እኔ ክርስቲያን ነኝ ምናምን ብዬ ቆጣ ነበር። እሱ እያለ እኔ ግንቦት ላይ እንደዛ ሲሆን ያ እንደዛ ተዳነ። ኢየሱስ አይ ስሙ ያድናል። የኔ ኢየሱስ ጸበልም እምነት አይደለም ስሙ ያድናል እላት ነበር እህቴ። እሷም ጠፋኝ። ዛሬ ድኜ ሰውኜ ያለ እፍረት ኢየሱስ ያድናል ስል ተቀባይነት አግኝቼ አሜን። በቃ እውነትም እሷ እኮ ኢየሱስ፣ እናቴ ምን አለሽ? መጨረሻ ላይ ድጋሜ እሷ ስትታመም እሷ ዝም ብላ ነው እንደ እሷ እኮ ኢየሱስ ኢየሱስ ብቲ ቤተሰቦችሽ ልጅሽን ይዘሽ ብትገቢ ሰውቶኝ ነበር አለቻት። እንደውም ማለት ነው። ከዛ እንደዛ እያለ ስራ እየሰራው ምን እያል ከጊዜ በኋላ ራሴን ያመኛል፣ ያቃጥለኛል። ከዚህ በኋላ ላይ እና ታብሌት ላይ ብዙ ጊዜ እኔ በታብሌት ነው ስራ ምሰራው የሆነ አይኔም ይፈዛል። ከዛ አልጨረስኩም እንዴ አልኩና ምንም ቦታም አልሰጠውትም። ስል ግን ለቅሶ ቤት መሄድ እፈራለሁ። ሳለቅስ ያመኛል። እንዲህ ኪቦርድ ምናምን በጣም ሲጫወቱ ራሴን ያመኛልና ዳር ነው የምቀመጠው ብዙ ጊዜ ስመጣ። ከዛ ትዝ አለኝ ያፈውሴ እንደዛ እጄ ድኝ የለ እንዲያ ኪን ቤት ከሄድኩ ሌላ አዋጅ ይሰጡኛል፣ ያስፈራሩኛል። ቆይ ብዬ ብድግ ብዬ ከተኛውበት መጣው። ከዛ ለአንዷ መልእክት ካንገት ብለ ስትሰር በቃ የኔ ነው የዛን ቀን ባጸልልኝ ራሱ እኔ በቃ አመንኩ የራሴ ነው ምናምን እያልኩ ስል ጭራሽ ያመኛል። አንቺ ልጅ ሮጠሽ ነ ስትል ሮጬ ስመጣ ስትናገረኝ በጣም ነው ደስ ያለኝ። እንደው ምብጠትም ነበረው እዚህ ጋር ፈራውን የሐኪም ቤት መሄድ ባለሙያሙን እንግዲህ ያስፈራል፣ ከባድ ነው። ከዛን ወዲህ ዲ ልክ ጸልዬ ልኝ ስመለስ ራስ ምታቱ የሚያቃጥለው ለማረጋገጥ ብዬ እንደውም ትላንትና ካክስ ገብቼ አላቅም ጸጉር ቤት እፈራለሁ። ገባው ካክስ ሰላምን ያደርጉት እስካሁን ሰላም ነኝ። እስኪ የቻላችሁ በእልልታ አመስግኑ። ቀላል አይደለም፣ በበሽታ ሰበብ የምትወደውን ባልህ መተው የምወደውን ቤቴ የምወደውን ስራዬ ጠላት ሊያስጥለይ ነበረ፣ እግዚአብሔር ግን ምረት አድርጎ ምርኮይን መልሶ ይሄው በሰላም እናንተ ፊት ለፊት አቁሞኛል። ክብር ለኢየሱስ ይሁን። እስኪ ለጌታ ክብር ስጡ። ብዙ ሰዎች ክሮኒክ ነገር አይድንም፣ ስኳር ሚድን አይደለም። ልክ እንዳንቺ ባለሙያ የሆኑ ሰዎችም ስኳር ሚድን አይደለም፣ ለስኳር ብላችሁ አታጸልዩ ይላሉ በተለያየ ሚዲያ ምን ትመክሪያቸዋለሽ? እኔ ምለው ኢየሱስ የማይችለው ነገር የለም። ካንሰርን ራሱ ነቅሎ፣ እንግዲህ ካንሰር ሰው ሲባል አዲስ የመጣ በሽታ ስለሆነ ስኳር እንኳን ሰው ተላምዶታል። ይንቀጠቀጣል። እኛ ግን የምናመልከው አምላክ እኔ በቃ ምን ልበላችሁ፣ እኔ ኮጻ ልጅ ሆኜ ነበር፣ መንምኜ ማለት ነው እንደ እንዲነኩ የምታቀፈው ይሄ ጣቴ እንጨት ነው። ይሄ ሁሉ እንጨት ነው። በቃ በስኳር ምክንያት በስኳር በልቶ ጨረሰኝ። መድኒት ቢዋጥም ያማል። ካልለዋጥክ ደግሞ ከባድ ነው። እንደዛ ሰውነቴን ብልት አድርጎኝ አሁን ስታሚ ሙሉ ሰው የነበርኩትን ጭርስ አድርጎኝ ጸጉሬን እንዳለ እርግፍ አድርጎ እግዚአብሔር እንደ አዲስ ነው፣ ጸጉሬንም እያበቀለ ያለው እና የምመክረው ጸልዩ፣ ወደ ጌታ ኑ። እኔ ታመመ ሰው ያምናል አልልም፣ ምክንያቱም ስላላመንኩ እኔ ትድኛለች ሲባል አሚን እላለው እንጂ እምነት ያድናል የሚባለው ለሰው ሊሆን ይችላል። እኔ በዋሽ ጥሩ አይደለም ማደር ትድኛለች ሲባል እኔ አላምንም ነበር፣ ግን ኢየሱስ የራሱን አቅም የራሱን ችሎታ አድርጎ በቃ እኔን አወጣኝ ከጉድጓድ ውስጥ። ለሰው ስንነግር ቀላል እኮ ነው፣ እነኚ እመን እንላለን አይደል? ሰው ሲያዝ ግን እኔ የራሴን አላቅም ሌላ ሰው እኔ ግን አንድ ቀን እድናለሁ፣ የእግዚአብሔር ፊት ለፊት እቆማለሁ፣ አለ ብሄድም ወደ ጌታ ነው የሄደው ብድንም፣ በቃ እድናለሁ ብዬ ዝም ብዬ ጸልያለሁ። ጸሎት አላቆምኩም። ሊጠይቁኝ ሲመጡ በቃ እግዚአብሔር ትክክል ነው ወደ አጥንት መቆርጠም እያሳደቀ የእግዚአብሔርን ቃል እናገራለሁ። ልቤን ግን ጌታ ነው የሚያውቀው። እና እግዚአብሔር ዛሬ አሳምሩኝ፣ በእናንተ ፊት ለፊት አቁሙኝ። ባሌንም በቃ የምጠላውን ባሌን በቃ ይቅር ብዬ በሰላም መኖር ጀምር ያለው እና እግዚአብሔርን በእልልታችሁ አሁን የስኳር መድኃኒት አትወስዱ። በቃ የስኳር መድኃኒት ያስታውቃል እኮ። ስኳር የሚወስድ ሰው አምና የለትም ሰውነቱ የተበላ ነው። እኔ ደግሞ ያው እንደምታየኛው ስላለቀስኩ ነው ፊቴ እንግዲህ ይቀላል። ሌላ ጊዜ ስኳር አልወስድም። የሚያብጠው ልም ብሏል። እንደውም እኔ በስኳሩ ጊዜ ነው እምነት ያጣሁት በቀደሙ ግን እዛ አይደል ተፈውሼ ብዬ ሮጬ ከተኛውበት ሮጬ መጣው ፈውሴና ነበራችሁ ከጭንቅላት እጢ ነጻ ሲያወጣት አርብለት አሁን ምንም የለም። እምጠቱም እጢ የለም። ብታየው የለም። ክብር ለኢየሱስ። ለማጣራት ካክስ ገባው። እኔ ፀጉሬን ፈራለሁ። ካክስ መግባት ስለሚሞቅ ያቃጥለኛል። ቆይ እስኪ ብዬ ትናንት ካክስም ስገባ በሰላም ነው እንጂ ቀኑም ሙሉ እኔ ሰላም አሉልም። ጠዋት ካመመኝ ከሰዓት ይተውኛል። ከሰዓት ካም በቃ እንዲህ ነው ህይወቴ። ያው ኢየሱስን ስለምሰብክ ሁሉን ነገር አትናገርም አይደል ያቀሉባል። ለዛ እግዚአብሔር ቀና አለው ብዬ ልብስ ለብሼ ሲሄድ ሰው መስላለሁ፣ ግን ሚስጥሬን የሚያውቅ የሰራዊት ጌታ እግዚአብሔር እሱ ስለሆነ ትላንትና ከላይ ላይ አነሳ። ክብር ስጡት። እግዚአብሔር ይባርክሽ፣ ዘመንሽ ሁሉ የልምላሜ ይሁን። እግዚአብሔር ከምስክርነትሽ ቃል የተነሳ ድል የምትነሽበት ሃይሊስትሽ ለትውልድ በረከት ሆኚ። አሜን። ለጌታ ክብር እንሰጣለን። እስኪ